ያስፈኛል አይደለም። ንጹህ ካንስሌሽን እና ፓስፖርት ኮፒ ፎቶ ማስላኩት። ከዛ አምስት ቀን ሲጠይ ይጠይቀኛል፣ እየደወለ በመሀል በመሀል ይጠይቃል። አስተካክዬ እሰጥሃለሁ፣ አንዴ በስነ ስርዓት ሁለቴ በስነ ስርዓት ሶስቴ፣ አትደውል፣ መደወል ሲገባኝ ነው የምፈልገው። ነገር ሲኖር አሳውቅሃለሁ አልኩት። በጣም ሪቴት ነው የሚያደርግሽ። የሚያወራው አወራ እሱ ስለጨነቀው፣ ግን ዲስተርብ ያደርጋል። ግዴለህም፣ እጨርሳለሁ፣ አለቀ እዛ ኤምኬ ደውለና ማሚ ጨርሽለት እንዲ እንዲ ነው ትንሽ ቀን የቀረው እጨርሳለሁ። ኤምኬ የዛለት ሬስት ለማግኘት አትሊስት አንድ ወረቀት ሰጥቸው አፕላይ አደረግኩ እንጂ እኔ ሶስት ቀን ሲቀረው አፕላይ ላደረግለት ነበር። የፈለጉ ላኩኝ ወረቀቱን አፕላይ ሲደረግ ሌበር ካንስሌሽን ያስፈልገዋል። ለምን ለምን መሰለሽ? አወጣጡ እዛም በጥብጦ ተጣልቶ ከደላላው ጋር አይደለም የምልሽ ከካምፓኒአወጣጡ በምን አይነት ሁኔታ እንደሆነ አላሁ አለም። ሰውየው ካንስሌሽን ሰጥቶት ሄዶ ደግሞ አፕላይ አድርጎበታል ሌበር። ገባሽ በረ በኋላ እንደዛ ማድረግ ይቻላል። በሌላ ካምፓኒ በዛው ካምፓኒ ደግመሽ ታደርጊያለሽ። እኔ ከዛ በኋላ ተደውሎ ነገረችኝ። ላምሪ ሌላ ሰው አፕላይ አድርጎበታል። ያን ካንስል ማስደረግ አለበት ዳዊጌ ካንስል አስ እኔ የዚሁ ሁሉ ዲል የለኝም ቪዛ ሰርቶ የመስጠት እንጂ ቢሆንም ግን ማንም ዋትሳፕ ላይ ሲልክልኝም ደውለው ሲጠይቀንም ሁላችንም እንደምንመልሰው መለስኩለት። ሂድ ሌበር እንዲህ እንዲህ እንዲህ አድርገህ አስከንስል አልኩት። አላወቀበት ነው አንድ ቀን ሁለት ቀን ሙሉ ራሴን አዞረው። ኤምኬ እባክ ገላግለኝ እንዲህ እንዲህ አርግ ስለው ኤምኬ ሌበር ድረስ ሄዶ መቶ ሀያ ዘጠኝ ነው መቶ ሀያ ዘጠኝ ድርሃም ከፍሎ አስከንስሎ መጣ። ስንት ቀን ይፈልጋል ካንስሌሽኑ? አራት ቀን ገደማ ከሶስት እስከ አራት የስራ ቀን ለመውጣት ካንስሌሽኑ ፕሮቭ ለማድረግ እና ለማምጣት ይሄ የሌበር አሰራር ነው። ይን ያደር ስለዚህ አፕላይ ብቻ ነው ያደረገው፣ የምትይዘለት ሄዶ እንጂ አልሰጡትም ወዲያው፣ አልሰጡትም። እንደመጣ ወዲያውኑኑ ለላምሪ ላኩላት። ላምሪ አንድ ወረቀት ስልክላት ደቂቃ ሰከንድ የለው ምላሽ ትሰጠኛለች። አፕላይ አድርጋ የሆነ ነገር የሚደረገውን አድርጋ ያንንም ስለምተማመንባት ነው። ሶስት ቀን ቢቀረው ሁለት ቀን ቢቀረው አንድ ስራ የምሰራው ነው። ስራዬን ስለማውቅ ነው። አስተካክላ እሷ እንትኑ እንደተደረ ምንድነው ካንስሌሽኑን እንደላኩላት አፕላይ አድርጋ ተጀመረ ፕሮሰስ ነው። መልስ መጣ። መልስ ምን የሚል መጣ? እሱም ወረቀት ልኬልሻለው የሚግሬሽን ወረቀት ምን የሚል ነው የመጣው? መቶ ሚግሬሽን ያናግረን የሚል ማለት ነው። ኦኬ እንደዚህ አይነት ኬዞች የሚደረጉት መቼ ነው የሚፈጠሩት? ሚግሬሽኑ የሚባሉት መቼ ነው? እሱን አላኩ አን የሌላት እና እንደዚህ አይነት ችግሮች የሚፈጠሩት መቼ መሰለሽ አንድ ሰው ብሎክ ሲኖርበት ወይም ቀራማ ሲኖርበት ነው። ኦልሬዲ አሁን ልጁ ቀራማ ገብቷል ይሄን ሰዓት መቶ ሀምሳ ድራሙን ቀራማ ስለገባ ምን አልኩት መቶ ሀምሳውን ቀራማ ስለገባ አትፍራ አልኩት ሂድ ይህ ምንድነው ቪዚት ሪኩስትድ ቪዚት ሪኩዌስትድ ማለት መገኘት፣ ቦታው ላይ መገኘት፣ ከሚግሬሽን ነው የተላከው ወረቀት። ሰርች ሪዛልት እሸቱ ሰዒድ ኢብራሂም ነው የሚለው። እሸቱ ሰዒድ እርቅ። ሆ እዚ ጋ ምን ይላል? ስታተሱ ቪዚት ሪኩዌስት። ሂድ አልኩት። እንዴት? መጀመሪያ የሚቀድመው ነገር ነው የሚልብሽ አንድ ነገር ስትዩ፣ አንድ ኔጌቲቭ ነገር ስትዩ ጥልቅ ጥልቅ እኔ ሆድ ውስጥ የምሰራው ነው የሚመስለው። ሁሉን ነገር አንዴ ተቀብያለው፣ እዚህ ጋር ደርሷል። ግዴታዬ ነው መጀመሪያ በስነ ስርዓት፣ አለበለዚያ ደግሞ አልችልም። ስም አልኩት ሂድ፣ ኢሚግሬሽን ገብተህ እዛው ካቆዩ ቀራማ ክፈሉ ነው የሚባለው፣ ቀራማውን ከፍላለሁ ብሎክ የለብህም ስለዚህ ሂድ። እንዴት ወዴት ካላስ የራስ ጉዳይ ብዬ ዘጋሁ። ስንት ሰዓት ሙሉ አናግረዋለሁ ስንት ሰዓት ሙሉ አናግረዋለሁ። ዘጋሁኝ፣ ቁጭ አልኩ። በማግስቱ ደወለ። እላዩ ላይ እያንዳንዱን ቀን ቀራማ ነው የሚጨምረው ነገርኩት። እላዩ ላይ ነው የምትቀልደው፣ በራስ ነው የምትቀልደው፣ በእኔ አይደለም። ሰው አያስፈልግህም፣ ሂድ። እኔ ሄጅ አስጥለዋለሁ። እነሱ ሊሸኙት ከፈለጉ ማንም አያስጥለውም። እሱ ጥያቄው አብረን እንሄድ ነው። ነይ ውሰጅኛ አለኝ። በቃ መጨረሻ ላይ መጀመሪያ ለምን ሄድ አለው ነው በኋላ በስንት በከራ ከተረዳኝ በኋላ ደግሞ እና ይሻንቹ ሰጂ ማንም የለኝም። ሪኩዌስቱ ቪዚት የሚለውን ማንበብ አልቻለም ማለት አልገባውም። ኦልሬዲ ይህን ፔፐር ልከሽለት ነበር ልኬለት አለው ምኪ ያጠገቧሉ እሱ ሲጀመር አርባ አራት ቦታ ነው የሚያጣራው። ነገርኩት ሂድ ግዴለህ። በፍጹም መስማት አልፈለግም እንዲያውም ይቅርብኝ በቃ አለ። እሺ ይቅርብሽ ከዛ በማግስቱ ደግሞ ደወለ። ሲበርድለት ጠይቆ ጠይቆ ሲጨርስ እንደሚመጣ ስለማቅ ወዲያውኑ ካንስሌሽን ውስጥ አልገባውም። በማግስቱ ደወለ፣ ሌበር ደውዬ ነበር አለ። እሺ ምን አሉ? ጉዳዩ ኢሚግሬሽን ነው፣ ምንም ብሎክ የለብህም ሂድ ተብያለው። ስለዚህ አንድ አክስቴን ልጅ ይዤ ሄዳለው። እሺ ሂድ አልኩት። በማግስቱ ደወለ፣ እንዲያውም ተይው በቃ ከንሲው አልሄድም። እሺ እዚህም ጋር እስኪረጋጋ ወደ ራሱ ውስጥ አሁን የኔን ነገር መቀበል ስላልቻለው፣ ያጣራ ከየቦታው ሁሉም ሲነግረው ይስተካከላል በሚል ምንም ጥቅም የለውም። እንደገና ኤምኬ ማናገረኝ፣ ኤምኬ እንዲያውም በግሉ በሌላ ለሌላ ጉዳይ ስንገናኝ ነው ማሚ፣ የዚህ ልጅ ነገር በጣም ተረብሿል፣ እንዲህ እንዲህ ነው ሲለኝ አስረዳሁት። ሌላው ጉዳይ እዚህ ጋር በጣም ሲረብሸኝ፣ ተንስዬ ለምን አልሰጥም። ግዴታ እሱም በእኔ የመሰራት ግዴታ የለበትም። እኔም የመተባበር ግዴታ የለብኝም። የመጠበቅ

ያ ሰው የሚሰጠኝን ገንዘብ ነው ልሰጠው የምችለው። አስረዳችኝ። ይሄን ስታስረዳኝ ደውዬ አንተም ካንስሌሽን ያለው ሰው ፈልግ፣ እኔ ፈልጋለው አልኩ። በቃ እዚህ አለቅ ያብዳም ኤምኬ ያናገረኝ። ኤምኬንም ደግሜ የነገርኩት ላምሪም አስረዳችሁ። ምንም አለችው፣ ምንም። መቼ ነው የሚመለሰው ብሎ ሰው ካገኘን ሁለት ወር የመጠበቅ ግዴታ የለብንም። ሰው ካላገኘን ግን ሁለት ወር ጠብቀን ነው ልንመልስለት የምንችለው። ስለዚህ ሰው እስኪገኝ እንጠብቅ። እኔ አገኘሁኝ ሰው የራሴ አልነገርኩትም። አሁን ተሰርቶላቸው እነሱ ነገ ከነጎዳ እዚህ ሀገር የሚገቡ ናቸው። ነላምሪ ነገርኳት፣ ይኸው ይህንን አገኘን ስላት ሙኒት ከሁለት ወር በኋላ እኮ ነው የሚመልሱት። ቀድመውም ሊመልሱ ይችላሉ ግን አፕላይ እያደረግንበት ሁለት ወር ሲደርስ ነው የሚመልሱት አለች። ለመንግስት ሰርቪስ የገባው ገንዘብ ከሁለት ወር በኋላ ነው የሚመለሰው። ሰርቪሱ አይመለስም፣ ትርፉ ብር ግን ይመለሳል። ስለዚህ እኛ አሁን ሌላ ሰው ሲመጣ የሰርቪሱን እንቀንስና ወደዚህ ሌላውን ብር ለሱ ሰጠው ነበረ። እኔ ጋ ሌላው አዲሱ ከስተመር የሚከፍለው ብር ለሱ ሲሰጥ ግን ምን መሆን አለበት? ምን መሆን አለበት? እሱም ካንስሌሽን ይዞ መጥቶ አፕላይ የሚያደርግ መሆን አለበት። ገባሽ? የእሱን ወደ እኔ ሲመጣ እኔ ጋር ከቀረው ጋር ተደርጎ ሊመለስለት ነበረ። ገባሽ? ስቴፕ ባይ ስቴፕ አፕላይ ባረኩ ቁጥር ነው። አንዱ ሲያልቅ ያንዱን፣ አንዱ ሲያልቅ ያንዱን ስለሚከፈል ከዛ በኋላ በስንተኛው ቀን ሳሪ ቤት አገኘሁት መጥቶ እንዲሆነው እንዲሆነው አለ አስረዳ ነው። እኔና ሳሪ በጣም ተጨቃጨቅን። ምክንያቱም ሳሪ የቪዛ ስራ አታውቅም። በክፋትም በምንም ሳይሆን የቪዛ ስራ ለማያውቅ ሰው አሁን ይሄ ፕሮሰስ አይገባውም? ለምን ላምሪ እንዲያለች ለምን ሙኒት እንዲያለች ለምን እንደዚህ ሆነ፣ ለምን እንደዚህ ሆነ፣ ይሄ ሁሉ ካለቀ በኋላ፣ ስለ ቪዛ ነው የማይገባው የማላውቀው፣ ባለሙያው አይደለው። ግን ከዛ በኋላ ምን ተፈጠረ? ሁሉም እዚያ ጋ የነበሩት በቃ ለነበረው ንግግር ለነበረው ግጭት ይቅርታ አድርገሽ ይሰራለት። እኔ አይሰራም፣ እንደዚህ አይነት ሰው እንዴት ነው ሁለት አመት እኔ ከሱ ጋር ጉዞ የሚኖረኝ ነገ በሚያ- የሆነ ነገር ሊፈልግ ይችላል። የሆነ ነገር ሊበላሽበት ይችላል። የሆነ ነገር በዚህ ሁሉ የኔና የስቱ ንግግር መንጫጫት፣ መጫጫ ከሆነ ለምንድ ነው ሄድግ ማገኘው ለአንድ ሺህ እና ለአምስት መቶ ትርፍ ተብሎ። ስለዚህ ወንድም አልኩት እኔ መከንሰል እንጂ ማቋረጥ እንጂ መቀጠል አልፈልግም። ሁሉም ተቆጡ። ኖ ኖ ሙኒት እዚህ ደርሷል። አንዴ አንዴ አንዴ አሉ። እሺ፣ ይሄ ሁሉ ሲሆን ልጆ የምኬ ቤት ነው ያለው። ስራ አስገብቶታል የሚበላው የሚጠጣው ምን የሚለው ሁሉ ነገር ኤምኬ ቤት ነው። ይህንን ፖይንት ያያዥልኝ። በረሃ ላይ እየወደቀው ነች። ኤምኬ ቤት ነው ስ አሁንም ኤምኬ ነው ስራ ያስገባው። እሺ ኤምኬ ቤት ነበር ያሳረፍሽው። የዚህ ዲል የለንም፣ የዚህ ውል የለንም። የማሳረፍ ውል የላችሁም። ግን አንቺ ኤምኬ ጋር ሳረፈ በራሴ ነው የሚቆረጠው ይሄ ገንዘብ ከእኔ የምከፍለው ነበር። አሁን ግን አይሆንም። ከዛ በኋላ አሁንም ስራ እንዳለን አልኩሽ። ምን ተባለ ሰውየው ብሎ ሰውየው ሄዶ እንዲያስተካክልለት የእሱን ቁጥር ሰጡኝ። የሰውየው ቁጥር ተሰጥቶን እኔና ጁዬ ልናናግረው ከኔ ጋር እንዲነጋገር ስለማልፈልግ እንደነገርኩሽ፣ ንግግሩ ስለሚረብሸኝ ከጁ ጋር እየተነጋገረ ልንጨርስለት ቁጥር ተሰጠን። አሁን እምልክልሽን ስዳውል እንኳን እንደዚህ አይነት ሰዎች ምን አይነት እንደሆኑ ስለማቅ ቪዲዮ እየቀዳው ነው የደወልኩት እልክልሻለሁ እኛም ተምረናል፣ አስተምራችሁናል፣ ጥሩ ትምህርት። መጀመሪያ መጀመሪያ አሁን አንቺ ምንም ሳትናገሪ የሰውየውን ቁጥር ጠይቂው ከይቅርታ ጋር እሺ። የሰውየው ቁጥር ስንት ነው? ያረቡ ያረቡ እዚህ ጋር ከላከችልኝ ቁጥር ጋር አንድ አይነት ነው አይደለም የሚለውን ለማረጋገጥ የመጨረሻውን አራት ልጁ ብቻ መንገድ ትችላለ። የመጨረሻውን አራት ወጣው ይነቅለኛል ይሆናል እሱ ነው። ልክ እንደዚህ ታደርግና የመጨረሻውን አራት ቁጥሮች ተነግረኛል እሱ ነው ያንደ መለያ የመጨረሻውን አራት

መጨረ ሻው እሱ ሌላ ነገር ባይሆን መጠለያውን የሚሰራላቸውን መስኮት ላይ በቃ ሆኜ ዋጋም የለኝም ሰፈሩን ተዋውቂዋለሁ። በነገራችን ላይ እንዴት ናችሁ? የማልፈልገው አንድ ብር የለም። ሁሉንም ፈልጋችኋለሁ። እኔ አላምንም በነዚህ አይነት ነገር የተራበን ማብላት አምንበታለሁ። የተራብን መንገድ ላይ ምናምን ማብላት እሱን እሱን አምንበታለሁ ህጻናቶችን ምናምን። በተረፈ ግን ይሄ መጠሊያ የሌለም ብሩ ግን ያስፈልገኛል። መጀመሪያ ለራሴ ነገ ትኖሪ አትኖሪ ታውቂያለሽ፣ የተታውቂያለሽ ለምን ማለቀው ደግሞ ያኛው መ በበልቻው ማሚ አልፈልግም፣ ቻው ደዳ አልፈልግም፣ አልፈልግም። ጠርቀም ማድጋችሁ ብር ይዛችሁ ከዛ በኋላ እርዱ። እኔ እግዚአብሔር ምስክሬን ነው የምላችሁ ደሀ ሆናችሁ ደሀ ናት እርዱ። ያው እራሳችሁ እንችላችሁ እልፍ ሲልላችሁ ጠርቀም ያለ ብር ስትይዙ የእዛኔ እርዱ። ካልሆነ አብራችሁ ደሀ ነው የምትሆኑት። ቁልቁል ነው እንደዚህ ወርዳችሁ ቁጭ የምትሉት ለቁልቁል ካልሆነ መቼም ሰው አንሆንም። አሁን እጅ ሎተሪ ልቁረጥ እስኪ ሎተሪ ልቁረጥ ሸትን በቃችሁ ቃል ብሎ መማረግ ባለጌ! ሂድ ውጣ! ሂድ ውጣ! ደህና ደር ንን ማሚ፣ አሃብ ኖ ታይ። ደህና ደር አንተ። እናት ቅመን ግትሬያለሁ እኔ ከሌሊቱ ስድስት ሰዓት ጀምር ይተኛል። እዚህ ነኝ ያለው አሁን። ፍሪ ነኝ፣ የሆነ ነገር ገዝቼ ልምጣ እንኳን ወይ። አሁንማ ፍሪ ነኝ። አሁን መሄጄ ምን እገዛለሁ መሰላችሁ? ይሄ እንትን አላላችሁም? ይሄ ውሃ ላይ ጠብ የሚል ምን ነበር ያላችሁ? እንዲ የምታገኛለሽ ነው ያላችሁኝ።